ዋዱ ዩ ቱሞሮ ቤቢ ሚ ጎ ስሊፕ ናው ድሪም ፎር ዩ ታንክ ዩ ባባይ። በእንግሊዝኛ ጥረት ምክንያት ይችልጅ ልታልፈኝ አይገባም። ማሳመን አለን። በእርግጥ ስሜት ለስሜት ልብ ለልብ እኮ ተግባብተናል። አሁን ከባዱ ነገር የሆነብን ምንድን ነው? ቋንቋ፣ ቋንቋ መግባባት ነው። ልብ ለልብ ያው ተግባብተናል። እና ያው ማራኪ ዲያስፖራ ፕሮግራም ስንሰራ ብዙ ፈረንጆችን የማየት እድል ገጥሞ የነበረ በተለያዩ ሀገር ስ ፈረንሳይ፣ ጀርመን ላይ ምናምንም ማራኪ ዲያስፖራ ፕሮግራማችን በቅርቡ ብዙ አውሮፓ ሀገራት በጣም ብዙ ቱር እናደርጋለን። በእንግሊዝኛም ደግሞ ኢንተርቪው ላደርግም እችላለሁ። እና የእንግሊዘኛ ነገር ግን በጣም አሳሳቢ ነው እና እንደዚህ እንዴት ነው የምንቀጥለው? እንግሊዘኛ መማር የምችልበት ነገር የለም ቆይ እስኪ፣ ቆይ እስኪ፣ ቆይ ጋይስ፣ አንድ ሳላገኝ አልቀርም። እስኪ እደውላቸው፣ ስልካቸውም አለ። አይ ቲንክ አይደለ፣ ስልካቸውም አለ እደውላቸው። ሰላም ጤና ይስጥልን ጤና ይስጥልኝ ዌብሳይት ቼክ ያደረኩ ነበር እና እንግሊዘኛ መማር ፈልጌ እሱም ነገር አየውና እናንተ ጋር ደ እንዴት ነው ትምህርቱ የሚሰጠው በምን አይነት መንገድ ነው እና ደግሞ በጣም በአጭር ጊዜ ነው እኔ መማር የምፈልገው ስለ ደውሉልም እጅግ እናመሰግናል ነገር ግን አሁን ምሽት ነው እና በጣም ይቅርታ ሰዓቱን አላየሁትም መሽቷል በጣም ይቅርታሽ። ኧረ ምን ችግር የለውም። ያው በአካል መነጋገር ብንችል ጥሩ መውሪዬ ነው። ሎኬሽን ነገ ተዋት እልክልሻለሁ። በጣም አሪፍ። እሺ በቃ እዛው እንገናኝ። መልካም አዳር። እሺ ቴንክ ሶ ማች ጋይዝ፣ እንግሊዝኛ ከዚህ በኋላ ሊፈታ ነው ሊፈታ ነው። ከዚህ በኋላ ኢንተርቪው እራሱ የማድረገው በእንግሊዝኛ ነው። ሶ ጋይዝ፣ እኔ በጣም ቸኩዬ ያለው የተላከልኝን ሎኬሽን ይዤ ወደ ተጠራሁበት ቦታ እየሄድኩ ነው። እንግዲህ እስኪ ያንዳንዱ ነገር እናሳያችኋለን፣ አብራችሁን ቆዩ። ጌርጌሴኖን የአዕምሮ ሕሙማን መርጃና ማገገሚያ ማዕከል። ሎኬሽኑ ግን ትክክል ነው። ዝክ ነው። እስኪ እደውልለት እደውልለት

እንዲህ በቀላሉ ይነገራል። ነው ነው አንተ እንዳትሆን እኔ ነኝ ሎኬሽን የላኩልህ። እግዚአብሔር ምን አይነት አጋጣሚ ነው ያገናኘ? ዛሬ እንግዲህ ማራኪ አጋጣሚ ይበለው፣ ማራኪ አጋጣሚ። ማራኪ ወግን ወደ ማራኪ አጋጣሚ ቀይረው። አዎ በጣም የሚገርም ነው። ዴ ቦዳሼ ነው አብረን ሰርተናል፣ ኢትዮጵያ ቴሌቪዥን። በጣም ጎበዝ ጋዜጠኛ ነው፣ በጣም ወዳጃችን ነውና ከዛ ደግሞ በጣም ከማከብረው ከትልቅ ሰው ጋር ከመሌ ጋር አንድ ላይ ሳገኛችሁ በጣም ነው የገርምኝ። መሌን ምናልባት ለመጀመሪያ ጊዜ እንደው ፊቱን ያው እንደዚህ አይነት ስራ ቢሰራ ሰው ፊቱን ብዙ ጊዜ ወደ ሚዲያ አያመጣም፣ አይደለ? ስራው ላይ ስለሆኑ ለመጀመሪያ ጊዜ የሚያዩት እንደው መሌን፣ ካለ መሌ ራስን አስተዋውቅልና። ስሜ መለሳ አየለ ይባላል። የዚሁ የጌርጌሴኖን የአዕምሮ ሕሙማን መርጃ ማዕከል መስራችም ስራ አስኪያጅ ሆኜ እያገለገልኩ ይገኛለሁ። እኔ አልገባኝም፣ ጌርጌሴኖን እና ቋንቋ እንዴት ነው ሊገናኙ የቻሉት? ቋንቋ ጌርጌሴኖን፣ ጌርጌሴኖንን ቋንቋ ምንድን ነው? ቋንቋውንና ጌርጌሴኑን እንዴት እንደተገናኘ በኋላ ነው ምንነግር። አሁን ወደሚቀጥለው እንሂድ። ያደረገ ከመግቢያው ይሄንን ይመስላል። ከተመሰረተም አሁን ያለፈው መስከረም ሀያ ዓመታችን ነው፣ ሀያ ዓመት አስቆጥሯል። ጌርጌሴኖን ያለንበት የወንዶች ማዕከል ይባላል። ማዕከል ነው አሁን ያለንበት እና እንግዲህ ወደ ውስጥ ደግሞ እንገባና፣ ጠቃላይ ግን የት ነው አሁን? አካባቢ እንጦጦ አካባቢ ይባላል ወይ ደግሞ ቁስቋም። በጣም ጥሩ ላይ ቴሌቪዥን የሚያዩበት ነው። ገላቸውን የሚታጠቡበት ነው። ሁሉ ነገራቸው መዝናኛቸው ምሹ አዳራሿ ናት። ከዚሽ በኋላ ደግሞ ወደ መኝታቸው ነው የሚገቡት፣ እና ይሄ ነው ሁሉ ነገራቸው። ሁሉ ነገር የሚከናወነው እዚህ ነው። አጠቃላይ ምን ያህል ሰው ነው ያለው እዚህ ጌርጌሴኖ? ሴቱም ወንድም? አሁን ወንዶቹ ጋር ነው ያለ አሁን አንድ ላይ ስድስት መቶ ስልሳ ናቸው። የአእምሮ መምተኞች ናቸው ያሉ። ምን ያህል ጊዜ ረጅም ጊዜ ቆየ ሰው አለ? አሁን የመጀመሪያዎቹ ያሉ አሉ፣ ሁለቱ አሉ። መጀመሪያ ሲነሳ የመጀመሪያ የተነሱ አሉ። እውነት እንግዲህ ማረፊያ ቤታቸው ይሄንን ይመስላል። እንግዲህ ከብዙ በጥቂቱ ለማሳየት ያህል ነው። ውጭ እኔ አሁን ውጭውን ራሱ እያሰብኩ ነው። ስድስት መቶ ምናምን ሰው የሚያስፈልገው የሰው ኃይል በጣም ብዙ ብዙ ነገር እና ወጪው እንግዲህ እግዚአብሔር እየተጨመረበት ነው እንጂ 660 ሰው ቁርስ፣ ምሳ፣ ራት መመገብ። 660 ሰው እያንዳንዱ ቁርስ ሰዓት መድኃኒት አለው ምሳ ሰዓት መድኃኒት አለው ራት ሰዓት መድኃኒት አለው። ዳይፐር አለው። ዳይፐር በቀን ሶስቴ አለው። የአዋቂ ዳይፐር አንዱ ለአንድ ነጠላዋ እንኳን አሁን ላይ ባለው የገበያ ዋጋ እጅግ በጣም ውድ ናት። ሁለት መቶ ምናምን ብር አካባቢ ነው በአንድ ፍሬዋ እና ከዛ አንጻር በቀን ሶስት ጊዜ ዳይፐር ይቀየርለታል የንጽህና መጠበቂያው ስለዚህ በጣም ለንጽህና እንኳን የሚወጣው ነገር የዋዛ አይደለም ፈጣሪ እየታከለበት ነው ያለነው እና እሱም እያገዘን ነው የሚገኘው በቀን እንደው በአማካኝ በቀን ምን ያህል ያስወጣል አሁን ባለን እንትን ሶስት መቶ ሀምሳ ሺህ ብር በቀን ወጪ እውነት ነው እንግዲህ የሚቀጥለው ለህሙማኑ ማብሰያ ቤታቸውን ደግሞ ጎብኘት እናድርገው። ስንችልም ደግሞ እንጋግራለን። ኧረ በጣም ደስ ይለኛል። የደረስንበት ከዛ የኔ ጉዳይ ይደርሳል፣ ያንተ ጉዳይ ይደርሳል ነው ከሆነ። እንግዲህ አሁን የመጣችሁበት የህሙማን ማብሰያ ቤት ነው እንደምትመለከቱት። እዚህ ቦታ ላይ በቀን ከሁለት ሺህ ያላነሰ እንጀራ ይጋገርበታል። ማራኪ እንጀራ ነው ወይ የሚጋግረው? ልናይ ሆኖ፣ ከዚህኛው ልጀምር ከመሀል ደስ እንዳለ የጎደሉትን ሞላ ሞላ። ልናይ ሆኖ ሊከፈት ነው፣ ሊከፈት ነው አንተ ደፋፍኘዋለሁ እንደምንም መጨረሻው ያማረልህ ይመስላል። መጀመሪያ እንግዲህ ከብዙ በጥቂቱ ያውም ብዙ አላወራንም። ወደፊት ተዘጋጅታችሁበት አስባችሁበት ስትመጡ ደግሞ ሰፋ አርገን ዲቴል ያለውን ነገር ልንገልጽላችሁ እንችላለን። እና ማዕከሉን በምን በምን ማገዝ ይችላል ሰው ያልከውን እንደው ለመመለስ ያህል ማዕከሉን እያገዙ ያሉት ሙሉ የኢትዮጵያ ህዝብ ናቸው። ከዛም ደግሞ የተለያዩ አቅም በፈቀደ ደግሞ አንዳንድ ድርጅቶችም አለንላችሁ፣ ከጎናችሁ እንሆናለን የሚሉን አሉ። ከዛ ውስጥ ደግሞ በኋላ ዴቭ ዲቴል ያውረሃል እና ይህ አሁን አንተም በሎኬሽን ወስደ የመጣኸው መልካም ላንጉዌጅ አካዳሚ ሊያግዙን ፕሮግራም ካደረጉን አንዱ ጌርጌሴኖን ነው እና አሁን ተገለጸ። ከዛንም ያው አንድ ሰው ወደ ተቋሙ ሲመዘገብ ጌርጌ ሴኖንን ረዳ አገዘ ማለት ይቻላል እና ዝርዝር ነገሩ እንዴ ይናገራልና ጭራውን ይዛልጭራውን ይዛል። አሁን በቃ እየተገለጠልን ማራኪ ወግ አለ፣ ጌርጌ ሴኖን አለ፣ መልካም ላንጉጅ አካዳሚ። እንዴት እዚህ ቦታ ተገናኙ? በጣም ግራ ገብቶ የነበረ እኔ ደግሞ እሱን ከሰማው በኋላ በጣም ሌላ ከባድ ጉዳይ አለብኝ ከዚህኛው ሰዓት በላይ የሚሞቅ ጉዳይ

እንዴት ነው? ቲንክ ዩ በና። በጣም ደስ ብሎኛል። ስራ ጥሩ ነው ይመስገን። በዚህ መንገድ እንገናኛለን ብዬ አላሰብም። አዎ፣ የሰው መገናኛው አይታወቅም። ከእንግሊዘኛ ትምህርት ጋር በተገናኘን የተገናኘ ነው። አዎ አሁን ነው የምተዋወቅ። አሁን ጋዜጠኝነቱን ቁጭ እናረገውና፣ እሺ። እዚህ ጋር ደግሞ መልካም ላንጉዌጅ አካዳሚ አለ። እሺ። ስለዚህ በኢትዮጵያ ዚህ አካዳሚ ተወካይ ነኝ። በጣም አሪፍ ኔ ያው በጣም ያስጨነቀኝ ጉዳይ አሁን እንግዲህ ምላሽ ለማግኘት ለራሴ መፍትሄ ነው መነሻችን። ግን ስለዚህ ተቋም መጀመሪያ እንድትነግረኝ ይፈልጋለሁ። መልካም ላንጉጅ አካዳሚ መነሻ ምክንያቱ ይሄ ነገር ክሬት የተደረገበት በጣም ጥሩ የተከፈተበት አላማ ልካውን ያንተ በትንሹ አይተነዋል አይደለ? የብዙ ሰዎች ችግር አይደለ? ስራ ቦታም ሲሄዱ ሊሆን ይችላል፣ እንዳልከው ጓደኝነት ሲፈልጉ ሊሆን ይችላል፣ እንዲሁም ደግሞ በኢሚግሬሽን ቦታዎችም ላይ ሊሆን ይችላል። ስለዚህ ከዚህ ችግር ጀርባ ደግሞ ምን አለ በራስ መተማ ስለዚህ በመላው ዓለም ላይ ያሉ ኢትዮጵያውያን በተለይም ደግሞ እንግሊዝኛ ቋንቋ የሚናገሩ ሀገራት ላይ ያሉ ኢትዮጵያውያን በራስ መተማመናቸውን ለመስጠት ይህ አካዳሚ መልካም ላንጉዌጅ አካዳሚ የተቋቋመ ማለት ነው። ስለዚህ ጥራት ያለው ይዘትን እንዲሁም ደግሞ በጣም በፈጠራ የተሞላ የማስተማር ዘዴን በመጠቀም በዓለም ዙሪያ ላሉ ኢትዮጵያውያን የእንግሊዝኛ ቋንቋን ማስተማር ነው ዋና አላማው ማለት ነው። ሞሮፍ ከኢትዮጵያ ካሉት ሳይሆን ታርጌት የሚያደርገው የውጮቹን ነው ማለት ነው። እዚሁም ይቻላል ኢትዮጵያ ውስጥም ያሉ እንዲሁም ደግሞ በውጭው ሀገራት ላይ ያሉት እንደየደረጃቸው እንደየደረጃቸው፣ ለምሳሌ ተማሪም ልትሆን ትችላል፣ ሰራተኛ ሰራተኛ ሆነህ፣ ግን ሙሉ ለሙሉ እንግሊዘኛ ላይ ፐርፌክት ነህ ማለት አይደለም። ሶ ለሱም ይሆን ደግሞ ኔቲቭ በኔቲቭ ደረጃ ቋንቋ መናገር በሚችሉ መምህራን የሚሰጥ ደረጃ አለው። እሱ እሱንም መማር ትችላለህ። ፕሮፌሽናልን ብትሆን በሙያ ለእናንተም የሚሆን ቋንቋ አሰጣጥ ይኖራል ማለት ነው እንግሊዘኛ ቋንቋ። ኦኬ፣ በጣም ደስ ይላል። ሞር ታርጌት ያደረገው የውጮቹን ነው። የውጮቹ በእንግሊዘኛ ቋንቋ እጥረት ምክንያት ምን ምን ቻሌንጅ ላይ ሊያዩ ይችላሉ? እኔ የውጮቹ ሞር እዚህ ካለው ለእንግሊዘኛ አክሰሱ ለእነሱ የተሻለ ነው ብለን ነው የምናስበው። እነሱም ደግሞ የተሻለ ይወራሉ ብለን ነው የምናስበው። እና የት የት ሲሄዱ ሊቸገሩ ይችላሉ። ለምሳሌ ከሰው ጋር ነው ምትኖረው፣ ጎረቤት ይኖርሃል፣ ማህበራዊ ህይወት ያምርሃል። ስለዚህ ያንን ማህበራዊ ህይወት በምንድን ነው የምትፈጥረው? ስራ ትፈልጋለህ። ያንን ስራ በምንድን ነው የምታገኘው? ስራ የሚቀጥርህ ሰው እኮ ራሰን በደንብ ገልጸህለት እኔ ይህን እችላለሁ እንዲህ አይነት ኳሊቲ አለኝ ብለህ ራስን ማስተወቅ አለብህ። በምንድን ነው የምታስተዋውቀው? ከዘ ጓደኛስ መያዝ አያምርም እንዴ? ታዲያ የተጨነቅሁት በሰር እና ታዲያ ስለዚህ ማን ደረሰልህ? መልካም። አዎ፣ እነዚህ ሁሉ ፈተናዎች ናቸው። ሌላው ቢቀር ዲግሪ ኖሮ አይደል ኢትዮጵያ ውስጥ ዲግሪ ትማርና አንዳንዴ ፐርፌክት የሆነ እንግሊዘኛ ቋንቋ ሊላቱ ትችላለህ። ስለዚህ በዛ ምክንያት የሚገባህን ስራ ሳትሰራ ሌሎች ሙያዎች ላይ ስትባዝን ልትቆይ ትችላለህ። ስለዚህ በዚህ በኩል መልካም ላንጉዌጅ አካዳሚ እንደየደረጃ የሚሆን ስልጠናዎችን በመስጠት የሚገባ ቦታ ላይ በኮንፊደንስ እንድትሰራ ያደርግል ማለት ነው። ከዚህ በፊት ማራኪ ወግ እንግዶች ዲያስፖራ ኢንተርቪው አድርገን እናውቃለን እና እዛ በተለይ ኢሚግሬሽን የስደተኝነት ኬዞች ላይ በጣም እንደዚህ ወሳኝ ወሳኝ የሚባሉ ቦታዎች ላይ ሲሄዱ ፍርድ ቤቶች ላይ ምናምን እንግሊዝኛ በጣም ወሳኝ ነው። ሀሳባቸውን እንደራሳቸው አድርጎ የሚገልጽላቸው ሰው ለማግኘት ይቸገራሉ። እና አይ ቲንክ ለእነዚህ አይነት ነገሮችም ዋና መፍትሄ፣ በትክክል በጣም ስራ ለመፈለግ እንዳልከው ሄዶ የሆነ ቀጣሪ ድርጅት ለማውራት፣ ኢቭን ህክምና ቦታም ለሚሄድ ሊሆን ይችላል፣ አዳዲስ ሰው ለማግኘት በጣም ብዙ ነገር ነው ኬዞች ያሉት እና ለእነዚህ ሁሉ መፍትሄ ይሰጣል ነው ምትለው? በትክክል እነዚህን ሁሉ መፍትሄዎች ይሰጣል። እንዳልኩ ደረጃ አለው። ለምሳሌ ጀማሪ ነህ፣ ቢግነር ቢግነር ሌቭል። ልክ ዌብሳይቱ ላይ ስትገባ ቢግነር ሌቭል አለ። ስለዚህ እንደ ደረጃ ካልሆነ ደግሞ አይ ትንሽ ሞካክራለሁ መስማት ላይ ምናምን ጥሩ ነኝ የምትል ከሆነ ደግሞ ኢንተርሚዲየት ሌቭል አለ፣ እሱ ላይ መግባት ትችላለህ። ከዛ ደግሞ አድቫንስድ ሌቭልም ደግሞ አለ። እሱም አሁን የሚሰጠው ኔቲቭ በሆኑ መምህራን ነው። እሺ አሁን መልካም አካዳሚ መልካም ላንጉጅ አካዳሚ ይህን ኦፖርቹኒቲ ይዞ መጣ። እንዴት ነው የሚሰራ? በምን መልኩ ነው የሚሰራው? አሁን ቋንቋ መማር ማሳደግ የሚፈልጉ ተመልካቾችስ ደግሞ እንዴት ነው አክሰስ ማድረግ የሚችሉ እና ራሱ መልካም ላንጉጅ አካዳሚ ምንድን ነው? ክሬት ያደረገው ፕላትፎርም ነው ይህ ፕላትፎርም፣ ዓለም ላይ ያሉ ኢትዮጵያውያን በጣም በጠነከረ መልኩ ከዛ ፍሌክሲብል በሆነ መልኩ እንግሊዘኛ ቋንቋን እንዲማሩ መንገድ የሚከፍት ስለዚህ፣ እዚህ ፕላትፎርም ላይ መልካም ላንጉች አካዳሚ ብለው መግባት ይችላሉ ተመልካቾቻችን። ዌብሳይት ነው። ዌብሳይቱ ላይ ይገባሉ። ከዛ ስለ ዌብሳይቱ ደግሞ ብዙ መግለጫዎች አሉ። ዌብሳይቱ ላይ ስትገባ፣ ከዛ ሳይንፕ ማድረግ ትፈልጋለህም በል በየትኛውም ቦታ ላይ ሆነ ማለት ነው። መቀመጫው ያው ዩኬ ነው፣ ዩናይትድ ኪንግደም ነው መቀመጫው እዛ ያሉ ሌሎችም ደግሞ ሀገራት ላይ ያሉ ኢትዮጵያውያን በዚህ ዌብሳይት በመጠቀም ይገባሉ። ሳይን አፕ ያደርጉ። ስማቸውን ቀላል ነው ይሄ ስማቸውን ያስገባሉ። ዩዘርኔም ያስገባሉ። እዛ ደግሞ በጣም ፕራይቬሲ የተጠበቀ ነው። ፓስዋርዳቸውን ያስገባሉ የራሳቸው። ከዛ ቅድም እንደጀመር ነው ደረጃዎች አሉ አይደል፣ ቢግነር ኢንተርሚዲየት እና አድቫንስድ ይመርጣሉ። ከሶስቱ ይመርጣሉ። ስትመርጥ መምረት ትችላለ ቀጥታ አሊያም ደግሞ ኩዊዝ አለ ፈተና ከዛ ኩዙን ትፈ ለምሳሌ የቢግነሩን ኩዝ ትፈተንና ደረጃህን ታየዋል። ራስህን ማታቆ ከሆነ እንዴት ነህ ትላለህ። ከዛ ራሱ ፕላትፎርሙ ይጋብዝሃል። አይ እርስዎ እዚህ ላይ ኖት። ስለዚህ ከዚህ ቢጀምሩ ይሻላል ብሎ ሪኮመንድ ያደርጋል። እዚህኛው ላይ ደግሞ በደንብ ከሰቀልከው፣ ከዚ ኢንተርሚዲየቱን ቼክ ታደርገዋለህ። እዛ ላይ ጥሩ ሆንክ ለአንተ ሚስማማ ይሄንን ነው። ስለዚህ ማቴሪያሎች ይመጡላል። የምትማራቸው ማቴሪያሎች፣ ፕሪሪከርድድ የሆኑ ቪዲዮዎች አሉ፣ ሌሰኖች አሉ፣ በአስተማሪዎቹ የተቀረጸ ማለት ነው። እነሱን አክሰስ ማድረግ ትችላለህ። ከዛ ደግሞ እንደ ደረጃ እንደ ፍጥነት ኮርሶቹን መውሰድ ትችላለህ ማለት ነው። ኦኬ በጣም የሚገርም ነው። በዌብሳይት ነው ትምህርቱ የሚሰጠው ማለት ነው? ይሄ በአካልም አይደለም ኦንላይንም አይደለም፣ ዌብሳይቱ ላይ ብቻ ነው ትምህርቱን የሚጨርሱት ማለት ነው። አዎ፣ በትክክል ዌብሳይቱ ላይ ነው ትምህርቱን የሚጨርሱት። ሰርተፊኬቱንም እዛው ነው የሚሰጥህ፣ ውጤትህንም እዛው ነው በዛው ነው የሚሰጥህ። እንዳልኩህ ለኢትዮጵያውያን ተብሎ የተዘጋጀ ነው። አስተማሪዎቹ ኢትዮጵያውያን ናቸው፣ ኢትዮጵያውያንም አሉ፣ እንዲሁም ደግሞ ኔቲቭ ቋንቋውን የሚናገሩም አሉ እንደየደረጃው። ማለት አሁን ብዙ የቋንቋ ትምህርት ቤቶች እንሰማለን ማስታወቂያዎች፣ መልካም ላንጉጃ አካዳሚ ምን ለየት ያደርገዋል ከሌሎቹ? አንደኛ ፍሌክሲብል ነው በጣም እንደ አንተ ምርጫ፣ የትኛው ቦታ ላይ ሆነህ በየትኛውም ሰዓት ላይ መማር ትችላለህ። ምንም አይገድብም። ሁለተኛ ደግሞ በጣም በሙያው ፕሮፌሽናል የሆኑ ካሪኩለም ዴቨሎፐሮች ናቸው ያዘጋጁት። ይሄ በራሱ በጣም የተለየ ያደርገዋል። ከዛ ደግሞ ሶሻል ኢምፓክትም ደግሞ አለው ማለት፣ ልክ እዚህ ገብተ መልካም ላንጉች አካዳሚ ላይ ገብተ ስትማር አንደኛ ቋንቋህን እየተማርክ በዚህ በኩልም ደግሞ የሚናፈቀውን ወገንህን እየረዳክ ልክ እንደ ጌርጌሴኖን ያሉ አሁን በሰፊው ነው እቅዳችን። ሌሎችም የበጎ አድራጎት ማህበራትን የማግኘት የመድረስ አላማ አለን። አሁን ለጊዜው ግን ከጌርጌሴኖን ጋር በተያያዘ ነው እየሰራን ያለ ነው። ስለዚህ ቀጥታ ጌርጌሴኖን ግቢ ውስጥ ትገባለህ ማለት ነው። ቋንቋውን እየተማርክም የት ትደርሳለህ? ጌርጌሴኖን ማጀት ውስጥ ገብተህ ለነዛ ለተቸገሩት ኢትዮጵያውያን መድረስም ጭምር ትችላለህ ማለት ነው። ይሄ በራሱ የተለየ ያደርገዋል ማለት ነው። በጣም አሪፍ አሁን ለምሳሌ ኢትዮጵያም የሆነ ሰው አሜሪካም፣ ለንደን ኦር ፈረንሳይ የሆነ ሰው ይሄን ነገር መማር የሚፈልግ ፕሮሰሱ ምንድን ነው ቢባል፣ ቀጥታ ፕሮሰሱ መልካም ላንጉጅ አካዳሚ ዌብሳይቱ አለ። ከዛ በዚህ ዌብሳይት ላይ ብቻ ተጠቅመህ ሳይን አፕ ማድረግ ነው። ከዛ በኋላ እንደየደረጃ የምትፈልገውን ኮርስ ትወስዳለ ማለት ነው። እንግዲህ ያው ኦንላይን ሲባል ያሰጋል፣ ስካም ነው ወይ ከዚህ በኋላ ቢዘጋስ ምናምን የሚሉት እነዚህን ጥያቄዎች ከወዲሁ የመለሰ ነው። ይህንን ዌብሳይት ገና ዴቨሎፕ ሲደረግ በራሱ በጣም በሙያው ላይ ብዙ የሰሩ ተአማኝ የሆኑ ባለሙያዎች ዴቨሎፕ ያደረጉት ዌብሳይት ነው። ዌብሳይቱ በራሱ አንተን በጣም ፕሮቴክት ያደርጋል። ፕራይቬሲ በደንብ የተጠበቀ ነው። የምታስገባው ፓስዋርድ በደንብ የተጠበቀ ነው። በጣም የዳበረ ቴክኖሎጂ ተጠቅመው ያዘጋጁት ዌብሳይት ነው። ሰው የጎበኘ ነው ጌርጌሴኖን መልካም ላንጉጅ አካዳሚ ምንድን ነው ያገናኛቸው? ቅድም በስሱ መሌ ለመንገድ ሞክሯል፣ ግን በደንብ ንገረኝ እስኪ ምንድን ነው ያገናኛቸው። ነገር ሁለት ነው አላማችን፣ እንደ መልካም ላንጉጅ አካዳሚ የመጀመሪያው እንዳልኩክ፣ በመላው ዓለም ላይ ያሉ ኢትዮጵያውያን ዲያስፖሮች፣ አማርኛ ተናጋሪዎች በእንግሊዝኛ ቋንቋ ራሳቸውን በደንብ መግለጽ የሚችሉ በጣም ኮሚኒኬት ማድረግ የሚችሉ ጠንካራ ማህበረሰብን መፍጠር ሁለተኛው ደግሞ እየተማሩ እንደ ጌርጌሴኖን ያሉ በጎ አድራጎት ማህበራትን ማዕከላትን መደገፍ ነው። አንስተኋል፣ የጌርጌሴኖን በምን መልኩ ነው ገቢው ጌርጌሴኖን ጋር ቀጥታ የሚሄደው የሚለውን ስናነሳ አንተ አሁን ለምሳሌ 25 ፓውንድ ትከፍላለህ፣ በል ለአንድ ለአንድ ወር። ስለዚህ ሰላሳ ፐርሰንቱ ወደ ጌርጌሴኖን የሚሄድ ነው። ቅድም አንስተዋል መለሰ በቀን ውስጥ ወደ 350 ሺ ገደማ ወጪ ነው የሚወጡት። ስለዚህ አሁን እኛ ይበለውና አራት አምስት ሺ ተማሪዎችን የምንመዘግብ ከሆነ ከነዚህ ሁሉ የሚገባው ብር ማለት ነው፣ ሰላሳ ፐርሰንቱ ወደ ጌርጌሴኖን ሲሄድ እስከ ሶስት ወር የሚደርስ ሙሉ ወጪያቸውን መሸፈን ይችላል ማለት ነው። ስለዚህ ሰላሳ ፐርሰንቱ ወደ ጌርጌሴኖን ነው የሚሄዱ የሚገርም ነው። ፐርሰንት በጣም ቀላል ነገር አይደለም። ብዙ ኢትዮጵያውያን አሉ የተለያየ ሀገራት ላይ ሆነው በምን ልርዳ እንዴት አድርጌ ከተቸገረው ጋር ልገናኝ የሚሉ በጣም በርካቶች አሉ። ስለዚህ ቋንቋውንም እየተማሩ ቀጥታ እነዚህ ማህበራት ጋር እነዚህ ድጋፍ የሚያስፈልጋቸው ሰዎች ጋር ቀጥታ ይገናኛሉ ማለት ነው። ትምህርታቸውን እየተማሩ በጎን ደግሞ መንፈስህንም የሚያረካ ተግባራትን ታከናውናለን። ማለት ለነፍስም ለስጋ የሚባለው አይነት ነው። ፕላስ ደግሞ በአንድ ድንጋይ ሁለት ወፍ ቋንቋም ተምረ ወገንንም አግዘ ማለት ነው። በጣም የሚገርም ነው። ከዚህ በኋላ እንግዲህ በተለያዩ ዓለም የሚገኙ ኢትዮጵያን ዲያስፖራዎች ምንም አይነት ኬዝ ቢገጥማቸው በመልካም ላንጉጅ አካዳሚ ቋንቋቸውን አሳድገው ተምረው በኮንፊደንስ የፈለጉት ቦታ ቆመው ራሳቸውን መግለጽ የሚፈልጉትን ነገር ማሳካት ማድረግ የሚፈልጉት ቦታ መግባት መስራት ይችላሉ ማለት ነው። በትክክል ስለዚህ ይህንን ፈተና መቅረፍ ነው አላማችን። በጣም የሚገርመው እኛም በዞርንበት የተለያዩ ሀገራት ላይ በማራኪ ዲያስፖራ ፕሮግራማችን ብዙ ኢትዮጵያን ብዙ ሀበሾችን ማግኘት ችለናል እና ቀጣይ ስንመጣ በእንግሊዝኛ ነው ኢንተርቪው የምናደርገው። ተዘጋጁ ነው ምትለው። በነገራችን ላይ ሰላሳ በመቶ የሚሆነው ለጌርጌሴኖን የሚደርሰው ያልኩክ ከግሮሱ ላይ ኔቱ ላይ ካለ ነው። ምክንያቱም ይህ ተቋም ዌብሳይቱ ሬጂስተርድ ነው ብለን የለ፣ ስለዚህ ሌጋሊ ታክስ ከፋይ ነው ማለት ነው። ስለዚህ ታክስ ተከፍሎ ከተጣራው ላይ ብለን ካሰብነው ግን ሃምሳ በመቶ ግማሹ ለጌርጌሴኖን የአዕምሮ ሕሙማን መርጃ ማዕከል የሚሆን ይሄ መሆኑ ሌጋሊ ሪጅስተር ደግሞ ታክስ መክፈሉ ይሄ መሆኑ ደግሞ የበለጠ ለሚመዘገቡት ሰዎችም የበለጠ ኮንፊደንስ። አዎ፣ ልብህ ርፍህ ብሎ ምንም ጥርጣሪ አይገባም፣ ተአማኒ ነው። በጣም አሪፍ፣ ትልቅ ነገር ነው እየሰራችሁ ያላችሁት። ግን አሁን እነዚህ ሁሉ የሚመዘገቡ ሰዎች፣ የሚማሩ ሰዎች የከፈሉት ገንዘብ 30 ፐርሰንቱ በትክክለኛው መንገድ ለጌርጌሴኖን መግባቱን እንዴት ነው ማረጋገጥ የሚቻለው። በጣም ጥሩ ጥያቄ ነው። ዌብሳይቱ ላይ ሰው ገብቶ ይመዘገባላል። ምን ያህል ተማሪ ለምሳሌ በዚህ ወር ውስጥ ምን ያህል ተማሪ እንደተመዘገበ እዛው ዌብሳይቱ ላይ ማወቅ ይቻላል። ስለዚህ የ25 ፓውንድ 30 በመቶን በዚህ የተማሪ ቁጥር ማባዛት ነው ማለት ነው። የተማሪውን ተማሪ ቁጥር አስልተህ ከዛ በኋላ ይህን ያህሉ ለጌርጌሴኖን ይገባል የሚለውን ማረጋገጥ ይቻላል ራሱ ጌርጌሴኖን የአዕምሮ ሕሙማን መርጃ ማዕከል በራሱ ደግሞ በፈለገው ጊዜ ላይ ይሄንን አናውንስ ማድረግ ይችላል። ይህን ያህል ደርሶኛል ብሎ በመልካም ላንጉች አካዳሚ ይህን ያህል ሰው ተመዝግቦ ነበረ፣ ከዚህም ደግሞ ሰላሳ በመቶ የሚሆነውን ይህን ያህል ገቢ አግኝተናል እናመሰግናለን ብሎ ኢትዮጵያውያንን አመስግኖ አናውንስ ማድረግ ይችላል። በጣም ስለ ፋውንደሩ አልነገርከኝም። ማን ነው ፋውንደሩ? በእናትህ እኔን አጋፍጦ እሱ ዩኬ ሆኖ አንተን አጋፍጦ፣ እሱ እዛ ነው ዩኬ ነው ያለው። ዳግማ ቱፋ ይባላል። ሜካኒካል ኢንጂነሪንግ ተማሪ ነው። ይህ ሰው ታዲያ እንዳልኩ ዩኬ ከኖረ ብዙ ኤክስፔሪንሶች አሉት፣ ብዙ ልምዶች አሉት ኢትዮጵያውያን ምን ያክል እየተቸገሩ ነው፣ ምን አይነት ላይፍ ስታይል ውስጥ ነው ያሉት፣ ከእንግሊዘኛ ጋር በተያያዘ ምን አይነት ደረጃ ላይ ነው ያሉት፣ ምን ፈተናዎች ይገጥሟቸዋል የሚሉትን በደንብ ያውቃል፣ በደንብ አጥንቷል፣ ብዙ ጥናቶችንም ጭምር አገላብጧል። ከዛ በኋላ እነዚህን ሁሉ ካየ በኋላ ነው ለእነዚህ ሁሉ መፍትሄ ምን ባመጣ ይሻለኛል ብሎ ከተጨነቀ ከተጠበበ በኋላ መልካም ላንጉዌጅ አካዳሚ የሚለውን የወለደው ማለት ነው። ቋንቋዎቹ ግን በእናትን ያሁን በቅርቡ ፈረንሳይ ድጋሚ ሄዳለሁ እና ቦጁር እሷን ነገር አጀምሩልን ትቀጥለዋለህ ማለት። ስለዚህ ፈረንሳይኛ አሁን ከእንግሊዝኛ ቀጥሎ ተብሎ የሚታሰብ ነው አይደል? ፈረንሳይኛም አረብኛም ሁጂኗ ልንልም እንችላለን። ወደ ቻይና ጎራ ብለን እነዚህን እነዚህን ቋንቋዎች እንደየቅደም ተከተላቸው እንመጣባቸዋለን ማለት ነው። የሚገርም እኔ ሬጅስተር ዳርጋለሁ ቅድም ያስጨነቀችኝ ፈረንጇ ነው። አሁን ጎን ለጎን በዚህ ጋር ላፕቶፕ ይዤ ዌብሳይቱን ከፍታለሁ፣ በዚህ ጋር ከሷ ጋር አወራን። በቃ ሶ እኛም ደግሞ ሊንኩን የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ እናስቀምጥላቸዋለን። እናንተ አሁኑ እየገባችሁ ይሄን ሊንክ በመጫን መመዝገብ መጎብኘት ትችላላችሁ ማለት ነው። በዚህ ብቻ አያበቃም፣ በጣም አያበቃ። በቀጣይ ደግሞ በቀጥታ ስርጭት በእናንተው ዩትዩብ ቻናል ላይ ማራኪ የሆነ ቆይታ ይኖረናል። እዛ ላይ ቀጥታ ሰዎች ይመዘገባሉ በተቀመጠው ሊንክ አማካኝነት ስኮላርሺፕ የሚሰጣቸው ሰዎች ሊኖሩ ይችላሉ። በደንብ ሌላም ደግሞ አስገራሚ ነገሮችም ይኖራሉ። እሱ ላይቭ ላይ ነው፣ በቀጥታ ስርጭት እኔ የተመልካቾችን በቀጥታ ስርጭት አግኝቼ በእንግሊዝኛ ነው የምናቀጣ ስርጭት እና ሰው በቀጥታ ስርጭት በሚኖረው ደግሞ ቀጥታ ይመዘገባሉ፣ ይደውላሉ፣ ሀሳባቸውን ይገልጻሉ፣ የትኛውንም ጥያቄ ያነሳሉ። ፕላስ ደግሞ ኢንካሬጅ የሚደረጉ ወይ ስኮላር የሚሰጣቸው ሌሎች ሌሎች ሽልማቶችንም የሚያገኙበት መንገድ ሊኖር ይችላል። እና ነቅታችሁ ጠብቁ። አዎ በትክክል። ከዛ ንገሩን ደግሞ ምን ያክል እየተፈተናችሁ ነው በእንግሊዝኛ ቋንቋ ምክንያት ዴቭ? በጣም እኮ በእናትህ፣ ይሄኔ እራሱ አሁን ስንት ደውላ ሊሆን እንደሚችል ስንት ደውላ ሊሆን እንደሚችል ሚስኮል ምናምን ይኖራል ሰው። በእናትህ፣ እኔ እራሱ አሁን መመዝገቤ ላይ ነው ፎከሴ፣ ሰው በቀጥታ እመዘገባለሁ። ሊንኩን ከፍትና በጎን ቁጭ ብዬ እሷ ጋር ከእሷ በላይ ነው